አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶች እንዴት ናችሁ? ደና ናችሁ? እኔ በጣም ደና ነኝ አልሐምዱሊላህ። እንግዲህ በዚህ ሰሞን ጣፋ ብያችኋለሁ፣ ተጠፋፍተናል። ያው ስግደት ያለን እህቶች እናቀዋለን፣ ስግደት መጥበህ ነው አይመችም። ከመጥበህ አንወጣም፣ ከስግደት ከቤት አንወጣም፣ መቅረጽ አይመችንም፣ መስራት እያፈለግን መስራት አይመቻችልንም ማለት ነውና አበረታቱን፣ ሰብስክራይብ፣ ላይክ አድርጉልን። ዛሬ እንግዲህ ስግደት የሆንን ወንድሞች ና እህቶች ይጠቅማቸዋል ብዬ አስባለው። ይህን እንደ ምክርም ነገር ነው ማለት ነው ና ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ወዳለው ማለት ነው። ና ዛሬ የመጣሁት ምንድን ነው ብትሉኝ፣ ስግደት አብሶ ውጭ ላይ የምንሰራ እህቶች ወይም ወንዶች ለራሳችን ብዙ ጊዜ ለቤተሰብ ነው እንትን የምንለው አብሶ ገንዘብ ወደ ሀገር ነው ለመላክ። የምንቸኩለው በቃ ለኪሳችን ገንዘብ አንይዝም። ስንቶቻችን ነው በኪሳችን ገንዘብ የምንይዘው ያለ ነው? ስንቶቻችን ነው ስልካችን አንድ ብቻ ሆኖ የምንጠቀም ያለ ነው? ስልካችን አንድ ብቻ ከሆነ በጣም ችግሮች ይፈጥርብናል። አንደኛ ስልክ ወድቆ እስክሪኑ ይሰበራል። በቃ አጋጣሚ ጸጥ ሊልብን ይችላል። በዛ ላይም ደግሞ ሲማች ሊቆረጥ ይችላል። ቢያንስ እንኳን አማራጮች መያዝ አለብን። ቢያንስ ስልክ ከአንድ ሁለት ስልክ መያዝ አለብን። ገብቷችኋላ? አብሶ ውጭ ላይ የምንሰራ ሴቶች፣ አብሶ ምን ቢፈጠር ምንም የምናደርገው ነገር የለም። አሴት ስንቶቻችን ነው በደብተር በአይምሯችን ስልክ የምንይዘው የምናቃቸው ጓደኞቻችን ሊሆን ይችላል፣ ለምናቃቸው ሰው ሊሆን ይችላል። ስልክ በአይምሯችን እንይዛለን በደብተር ውስጥ ጽፈን እንይዛለን። ምን ይመጣብናል ብለን ቆም ብለን አስበን እናውቃለን። ስልክ አስፈላጊ ነው። እህት ወንድሞቼ በሰው ሀገር ስንሰራ፣ ውጭ ላይ ስንሰራ ከመዳማችን ምን እንደሚፈጠር አናቅም። ብር ደግሞ እጃችን ላይ ካጣን ወዴት እንገባለን? ታክሲ ያስፈልጋል። ብዙ ነገሮች የሚያስፈልግ ነገር አለ ማለት ነው። ስለዚህ እህት ወንድሞቼ ጥንቃቄ ማድረግ አለብን። ይሄ ይሄ ነገር ማለት ነው። ስልክ ቢያንስ እንኳን ቢያንስ ሲም ሁለት መኖር አለበት ቢያንስ የተለያየ ማለት ነው። ሁለት ስልክ ተቀያሪ መሆን መኖር አለበት ብዬ አስባለሁ። ለምን ውጭ ላይ ስንሰራ በጣም ብዙ የሚያጋጥሙን ነገሮች አሉ ማለት ነው። ገንዘብ ከኪሳችን ማጣት የለብንም። ብቅ አገር እኮ እንልከዋለን፣ ባንክ ነው የሚቀመጠው አይደል ወይ? ለቤተሰብ ይሄ ነገር አድርጉ ለቤተሰብ እንደዚህ ነገር ብለን እንትን እንላለን፣ ለራሳችን ግን መሆን ያቅተናል ማለት ነው። ከምሬ ነው እህቶቼ ማለት ነው። እዚህ ጋ ማሰብ ያለባችሁ እህት፣ ቢያንስ እንኳን ሰው ሀገር ላይ እህት ወንድም ያለው ስሽ ይሁን ቢያንስ እንኳን ከእህት ወንድሙ ያገኛል ይባላል። እዚህ ጋ እህት ወንድም የሌለውም ያለውም፣ የሌለውም ግዴታ ስልክ ያስፈልጋል። ስልክ ወድቆ ይሰበራል። ብዙ ነገሮች አሉ። ግን ሆኖም ግን ገንዘብ ግዴታ ከኪሳችሁ ማስወለቅ የለባችሁም። በቃ የለባችሁም። እዚህ ጋር ስልካችን፣ እናታችን፣ አባታችን፣ ወንድማችን ሁለመናችን ሰው ሀገር ስግደት ስልክ ነው። ከስልክ በኋላ ደግሞ ገንዘብ ያስፈልገናል። ስግደት ላይ ማለት ነው። እላችኋለሁ እህቶቼ ያለው ነገር ስግደት በጣም ይከብዳል። እንደምናውቀው ወጥቶ መስራት በጣም ነው የሚከብደው። በጣም በጣም ፈተና ነው ማለት ይቻላል ግን አልሐምዱሊላ ለሁሉም ነገር ፈጣሪ ያለው ነገር ነው የሚሆነው ውዶቼ ማንኛውም ነገር ሲደርስብን ነው የምናቅ ማለት ነው ሲደርስብን ገብቷችኋል በአሁን ሰዓት ጓደኛም እህትም ቤተሰብ ማመን አያስፈልግም በገዛ በራሳችሁ ባላችሁ ነገር ነው መንቀሳቀስ የምትችሉት ማለት ነው ወንድሜ ይደርስልኛል አረብ ሀገር አለ እህቴ ትደርስልኛል አረብ ሀገር አለ አይደለም በቃ ኪሳችሁ ተማምናችሁ ነው መውጣት መስራት ያለባችሁ በቃ ገባችኋ? እህት ወንድሞቻችሁም ራሱ ስግደት ኖሮ ዞር ብሎ አያይዋችሁም። የራሳቸው ኑሮ ነው የሚኖሩት። ገንዘብ ከሌላችሁ የላችሁም። ኢጃዛ ኢጃዛ ነው ወታችሁ ኢጃዛ፣ ቤተሰብ ተቀመጡ፣ ወጪ ያለ ብዙ ነገሮች አሉ። በዛ ሰዓት ከገዛ ጓደኛችሁ፣ ከገዛ እህቶቻችሁ፣ ከገዛ ቤተሰብ ጋር ትጣላላችሁ። በዛ ሰዓት ማለት ነው። ስለዚህ ምንድን ነው ጥንቃቄ ማድረግ ያለባችሁ ነገር ገንዘብ ላይ፣ ወደ አገር መላክ ይቅርባችሁ። በቃ ይቅርባችሁ፣ ወደ አገር አትላኩ። ገንዘብ ብትልኩ በእጃችሁ ሁለት ሺ ሰው ሺ በጃችሁ መያዝ አለባችሁ። ከምሬ ነው እህቶቼ ማለት ነው። ጥንቃቄ ማድረግ አለባችሁ፣ ይሄ ነገር ማለት ነው። ሁለተኛ ደግሞ ሌላ ነገር ደግሞ የምነግራችሁ በታክሲ በሰዋቅ ስትሄዱ ጥንቃቄ ማድረግ አለባችሁ። ሰዋቅ አንድ ምረጡና፣ ወይ ከአንድ አማራጭ ሁለት መያዝ አለባችሁ። የሚሆነው ይሄ ይሆናል ብላችሁ እንደ አማራጭ መጥቶ የሚደርስላችሁ መሆን አለበት። ውጭ ላይ ሰሰሩ ማለት ነው።